ሶመርና ቱርካን አሁንም ቢሆን እንደተኮራረፉ ናቸው። ሶመር በየቀኑ በየሰዓቱ እየመጣ ቱርካንን ይለምናታል። ነገር ግን እሷ መንገዱን እንደዘጋችበት ነው። ቱርካን ጊዜዋን በሙሉ አሁን የሰጠችው ኪራዝን የሚኔን ሴት ልጅ በመንከባከብ ነው። ለእሷ ብላ የማትሆንላን ነገር የለም። ሚኔ አደራ፣ ብላኛለች ስለዚህ ይህንን አደራ እወጣለሁ ብላ ቆርጣ ተነስታለች። ነገር ግን ሚኔ ለብዙ ጊዜያት ያህል ስታታልላት ስትዋሻትና በመጨረሻም ደግሞ ለመጥፎ ነገሮች አሳልፋ ስትሰጣት ት እንደነበረ አውቃለች። እንደዛ መሆኖ ግን አሁንም ቢሆን የሚኔ ጠባቂ ጠበቃ ሆናለች። ነገር ግን ሚኔ እንዳትሞት ብዙዎች ጥረት ሲያደረጉ ነበረ። በተለይ ደም በፈሰሳት አጋጣሚ ብዙ ደም ጎሏት፣ እነሩቻ ሉሉ ሳይቀሩ ደም ሰጥተው ነበረ። የሚኔ መትረፍ ለሶመር በጣም ጠቃሚ ነው። ዛሬ ግን ሚኔ ነክታ ወደ ሌላ ክፍል ስትዘዋወር ፖሊሶች መጥተው በጣም የሚገርም ሀሳብ እንድታመጣ እንድታፈልቅ እየረዷን ነበረ። ይህም ሶመር ነው ወይ ከዛ ደረጃ ላይ የገፈት የሚል ጥያቄ ሲጠይቋት እንደገና አይኗ እየበራ አይምሯም እየተከፈተ ነበረም። ከፊት ለፊቷ ብሩህ ጊዜ ይታያታል። ከዛም በኋላ ብለ ፖሊሶቹ አልቻልኩም ቃል መስጠት እያለች ነው። ፖሊሶቹ ግን እሷ ተጠቂ ስለሆነች ይሁን ነገር ከእሷ መስማት ይፈልጋሉ። አሁን አቅም እንዳጣች እንደታመመች ችግር ውስጥ እንዳለች ትናገራለች። ነርሷንም እንዲወጡላት እየጠየቀች ነበረ። ፖሊሶቹ መውጣት አልፈለጉም ነበረ። ነገር ግን መጥተው ሁሉንም ነገር እንደሚጠይቋት እየተናገሩ ነበረም። ከዛም በኋላ ወጡ። ከወጡ በኋላ ብዙ ነገር አሰበች። ሚኔ ብዙ ነገር ስታወጣ ስታወርድ ከቆየች በኋላ ነርሷ ስትመጣ፣ ይኸውልሽ ነርስ፣ እስኪ እባክሽ ቱርካን እዚህ እንድትመጣልኝ ታደርጊያለሽ አለቻት። ከዛ ነርሷ እሺ ብላት ሄደች። ከዛ ወደነ ቱርካን ቤት ተደወለ። አይላ ስልክ እያነሳች ነበረ። ሄለው ቱርካንን በሰላም ነው ስትል ነበረ። ቱርካን ወደ አይላ እየመጣች ነበረ። አዎ በሰላም ነው፣ ሚኔ ልታገኛት ፈልጋ ነው አለቻት ነርሷ። ከዛ አይላ እሺ ብላ ስልኩን ዘጋችው። ከዛ ቱርካን ምን ተፈጠረ ብላ አይላን ጠየቀቻት። አይላ እየፈራች ከሆ ሆስፒታል ነበር የተደወለው። ነርስ ነበረች የደወለችው እና ያው ሚኒ መታ ትሄኝ ብላለች በማለት ነገረቻት። ከዛ ቱርካን እሺ ብላ በፍጥነት ወደ ክፍል ሄደችና ቦርሷን ይዛ ከመጣሽ በኋላ ልትወጣ ነው። ሶመር ባንድ በኩል ቆይ አንዴ፣ ቆይ አንዴ ቱርካን ተረጋጊ እያለን ነበር። ምን ፈለግ ትሏለች፣ ቆይ ላድርስሽ፣ አላድርስሽ ይላታል። ጨንቋት እያየች ነው። ቆይ አንቺ፣ እሷ ልምን እንደፈለገችሽ ገብቶሻል አላት። አላውቅም፣ ግን እሷን ማየት አለብኝ የእሷ ነገር እያስጨነቀኝ ነው አለችው። እሻ ብለኒድ በቃ ጠብቂኝ ብሏት ትንሽ ቆይቶ ሊወጣ ነው። ከዛ ሩቻል በአንድ በኩል ወደ አይላ ተጠግታ ምን ተፈጠረ ትላታለች። ከሆስፒታል ተደውሎ ነው፣ ሚኔ ቱርካንን ማየት ትፈልጋለች፣ አለቻት። ምን እያለች ትጠይቃለች። ድንገት ኦዛር መጣ። ምን ተፈጥሮ እያለ ይጠይቃል። ሁኔታውን እያዳመጠ ነበረ። ኦዛር ይህ ነገር ምንም አላማረኝም። ምንድን ነው እንደገና ደግሞ ሚኒ እያቀናበረች አለችው። ሚኔ አይምሯ በፍጹም አያርፍም። የሆን ነገር እያደረገች መሆን አለበት አለችው። እስኪ አንድ ጊዜ ተረጋግሩ ቻል፣ በሆንም በማይሆንም እኮ ነው የምትጨነቂው። እስኪ መጀመሪያ ስለተረፈችልን ፈጣሪን እናመስገን። አለበዚያ ሶመርና ቱርካን የማይሆን ጣጣ ውስጥ ይገቡ ነበረ እያላን ነው። ከዛ እሷም ትንሽ ተረጋጋች። ለማንኛውም በቃ ጠበቃውን የማግኘው እና ስለ ሁኔታው ልጠይቀው ይላታል እኔ ምል ምንድን ነው ግን ያ ልጅ ባለፈው አይቼው ነበረ ፖሊስ ጣቢያ አካባቢ ሲያንዣብብ ነበረ ምን አለው ካንተ ምን ጉዳይ አለው ምን ተፈጠረ በጣም ብዙ ጊዜ በተደጋጋሚ ሰሞኑን ብዙ ጉዳዮች ውስጥ እየገባ ነው ለምሳሌ አንተንም ሳያሳውቀ ቤት ይመጣል ከሶመር ጋር ይገናኛል ምንድን ነው አለችው ሙስጣፋ ነው እንዲህ ምትዩ ያው ሙስጣፋ ኮ የውሃ ልጅ እኮ ነው ምልሽ በቃ እንደው ታውቂያለሽ ሶመርን በብዙ ነገር ያገዘዋል እና ምንም አዲስ ነገር የለውም አላት አላ አይመስለኛም አይመስለኝም በቃ ጠበቃውን ጠራውና ሻ አናግሮ ለማንኛውም እያለችው ነው ከዛ ተስዋት

ከልጆቿ ጋር ቁርስ እየበላች ነው። አባታቸው ማታ እንደወጣ አልተመለሰም። እማዬ አሁን አባዬ ውጭ ነው ያደረው? ምን ማለት ነው? የት ሄዶ ነው ይሏታል። አላውቅም፣ ምናልባት እህቱ ቤት ሄዶ ይሆናል። እኔ እንጂ አላውቅም ትላቸዋለች። ግን ዛሬ ይመጣል አለ ብላ ዶኖች ጠየቀች። እሱንም አላውቅም፣ ግን በጣም ተናዶ ነበረ፣ ተናዶብኝ ነበረ። ምን እንደሚወስንም አላውቅም፣ ግራ ገብቶኛል። ምናልባት ለተወሰነ ጊዜ እንደዚህ ይሻል ይሆናላ፣ ሁለታችን እንድናሰብ ጥሩ ጊዜ ይፈጠር ይሆናል አለቻቸው። ከዛ እንዴ እኛ ልጆች ነን እንዴ የኩ ልጆች ጨዋታ እኮ አይደለም፣ በአንድ ጭቅጭቅ፣ በአንድ ክርክር እንደዚህ የሚፈጠር ነገር ይሆናል እንዴ እማዬ? ትላታለች። በቃ እናንተ እንደዚህ አይነት ነገር ተው፣ በቃ ቁርሳችሁን አርፋችሁ ብሎ ትላለች። እማዬ እናንተ እኮ ትዋደዳላችሁ፣ ትፋቀራላችሁ እኮ እንደዚህ አይነት ነገር መፈጠር የለበትም እባክሽ እያለች ነብር። ቁርሳችሁን አርፋችሁ ብሎ ብላቸው ዞር አለች። ከዛ በኋላ ሴቶቹ መጨናነቅ ጀመሩ። ሚስቱት አባዬ መለስ አታስብ ትለዋለች። ከዛ ዳሪያ፣ እኔ ልጅ ደሆኖሽ እንበልና እማዬና አባዬ ቢለያዩ አንቺ ከማዬ ጋ ነው ከአባዬ ጋ ነው የምትሆኝው? ብላ ጠየቀቻት ዳሪያ። እንደዚህ አይነት ታሳብ ነው የምታመጪው እንዴ? ኧረ እንደዚህ አታስቢ። ምን ሆነሽ ነው ጋጊ እንጂ ለምረብት ሁሉ የምትጨነቂው ትላታለች። ግራ ገብቶኝ እኮ ያንቺ ነገር ስለሚያሳስበኝ እኮ ነው ስትላት፣ ዶኖሽ እያለቀሰች ነው ዳሪያ ተባብላታለች። አሁን ሶመር እንዲሁም ቱርካን ሚን የተኛችበት ክፍል ጋር መጡ። ወደ ሆስፒታል እየገቡ ናቸው። ቱርካን ወደ ውስጥ ትገባለችና በር ላይ ፖሊስ አለ። ወዴን ነው እያላን ነው? ሚን የፈለጋኝ ነው ቱርካን ነኝ አለች። እስኪ መታወቂያሽን ብለዋ ጠየቃት። ከዛ እሷ አሳየች። ከዛ ወደ ውስጥ ገባች። ከዛ ሶመርም ሊገባ ነበረም። ከዛ አትገባም እያሉ ነው። ምን ችግር አለው? እንዴት እንደሆነች እኮ ላይ ብቻ ነው ሌላ ነገር እኮ የለውም ይላል። ይህ አሰራር ነው አልተፈቀደልም ይቅርታ አድርግልኝ ወንድሜ እያለው ነበረም። ሶመር ተናዶ ይጠብቃል። ቱርካን ወደ ውስጥ ገባች። ሚኔ፣ እንኳንም ተረፍሽ እንኳንም ደህናውሽ፣ በጣም ደስ ብሎኛል ስትል ነበረ። ተቀመጪ ተቀመጪ ትላታለች። ቱርካን ተቀመጠች። ከዛ በኋላ ቱርካን እንዴት ነሽ ታዲያ አለቻት። እንደምትኛውንም ጠይቂያለሽ እንደ አንቺ ተመልከች፣ እዚ ሰውነቴ ድንጋይ ሆኗል፣ መንቀሳቀስ አልችልም ትላታለች። ቱርካን ተጨንቃ የይቻል ነበረ። ከጊዜ በኋላ ደህና ትሆኛለሽ አለቻት። ኧረ እባክሽ፣ ከስንት ወራት ህክምና በኋላ ከስንት ወራት ቴራፒ በኋላ ነው ድጋሚ በእግሬ መቆምና በስነስርዓት እንደናንተ መራመድ ችለው አለቻት። እስካሁን ድረስ ስለ ልጅሽ አልጠየቅሽኝም ምን ነው? አለቻት ቱርካን። ምን ትሆናለች? ልጅ ልጅ ነው። ምን እንደው ከአባቷ ጋርና ከአያቷ ጋር ናት። ምን ይፈጠር ስትላል ነበር። አይ ለመጨረሻ ጊዜ አደራ ብለሽ ነበር ኔን አለቻት። አረባክሽ አላስታውስም። አይ ብይሽ ላይሆን ይችላል ምናልባት። እንዴት ልሽአለው? አለቻት ምናልባት ድንጋጤ ይሆናላ። እርሺ፣ ለማንኛውም ምንም ልዩነት የለውም ትላታለች ቱርካን እያዘነች። ከዛም በኋላ ያው በህይወት ስላለሽ ፈጣሪን አመስግኝ ስትላል ነበረም። ማመስገን ያለባችሁስ እናንተ ናችሁ፣ በተለይ አንቺ፣ ምክንያቱም ጤነኛ ነሽ እንደኔ አለቻት ምን ማለት ነው ሚኔ? አሁን እኮ ድነሻል እኮ ከጊዜ በኋላ ድና ትሆኛለሽ አለቻት። አሁንም ቢሆን ከሶመር ጋር አንድ ላይ ናቸው አደለ? ሶመርና አንቺ አንድ ላይ ናቸ? ብላ ጠይቀቻት። ለምን ጠየቅሽኝ? ትላታለች። ምክንያቱም እኔና እሷ አብረን ስለሆንን፣ ምክንያቱም አንቺ በዚህ ላይ በጥባጫ ስለሆንሽ። እንዴት ያሳፍራል! ትንሽ እንኳን ለራስሽ ኩራት የለሽም? እኔስ የሱ ሴት ልጅ እናት ነኝ፣ እሱ የሴት ልጄ አባት ነው። አንድ ቀን ይመጣል እኮ ሶመር አንቺን ከቤት ገፍትሮ የሚያስወጣበት፣ ቀን ሩቅ አይደለም እንደምታስቢው እንዳይመስልሽ። እኔና ሶመር አንድ ላይ እንሆናለን ከህይወታችን ውጪ ስትላት እስኪ ስለ ኩራት ካወራን አይቀር በነገራችን ላይ ኒያት የላከው ደብዳቤ እጄ ደርሷል፣ አለቻት ቱርካን እንደዚህ ስትል ሚን የደንግጣ ነበር ምታያት። አልገባኝም የመን ደብዳቤ ትላታለች። በቃ እዛ ደብዳቤ ላይ ምን ያልተባለ ነገር አለ እንዳለ። እኔ ላይ ያደረግሽው ነገር በሙሉ ተጽፏል። እንዴት እንዳጠምርሽኝ፣ እንዴት ሆን ብለሽ ከኔ ጋር ጓደኛ እንደሆንሽ፣ ከዛ በኋላ ያዋለው ነገር ጉድ ከሰራሽኝ በኋላ ለጋዜጠኞች አሳልፈሽ እንደሰጠሽኝ፣ ያንን የሚያሳፍር መረጃ እንዳሰራጨሽ፣ ሁሉንም ነገር ነበር የጻፈው። ግን እንዴት ፈሪ ብትሆኝ ነው እንደዚህ ያደረግሽው? ምን አይነት የአሳፋሪ ባህሪ ተሽከርካሪ ቆይ ሶመር እኮ የሚገርመው ነገር ሁሉን ነገር አውቋል። አሁን ሶመር በጣም ነው የሚጠላሽ፣ ሩቻንም በጣም ነው መጠላሽ አለቻት። ሶመር አይጠላኝም። በተለይ ደግሞ ያቺ ሩቻን ለደቂቃን ቢሆን እኔን ስለመጥራት አስባ አታውቅም። ጠልታኝም አታውቅም። ምክንያቱም ሩቻ ለኔ ልክ የስራ ባልደረቤ ናት። ለእኔ ግን ምርጥ ጓደኛ ናት። ብዙ ነገር አብረን አድርገናል። ቱርካን አንድ ማወቅ ያለብሽ ነገር አለ። ነገሮች አንቺ እንደምታስበችው አይደለሁም። ስለዚህ ጉዳይ ሩቻ ለረዥም ጊዜ ታውቃለች። እንዳትናገር ያልኳት ለሶመር እስካሁን ደስ አልነገረችውም። ለምን ለምን ካልሽኝ ደግሞ ምክንያቱም የእኔና የሶመርን ግንኙነት በደንብ ተወደዋለች። ግንኙነታችንን ትቀብለዋለች። በቃ አንቺን ብቻ ነው የማትወድሽ። እኔ ግን ትወደኛለች። ከኔ ጋር በመጨረሻም አብረን እንድንሆን ትፈልጋለች። ነገር ግን ሶመር ሳተ። ሶመር ከኔ ጋር መሆን ሲገባው የውሸት ፍቅር ከአንቺ ጋር ያዘ ግን እሱ እመልሰዋል። ምንም እንዳታስበኝ፣ ምክንያቱም እኔ እናት ነኝ። እንዴት አደርጌ እሱ መመለስ እንዳለብኝ አውቃለሁ። አንቺ ግን ባዶነሽ አሁንም ቢሆን አለቻት ሚኔ። እንደዚህ ስትል ቱርካን ተናዳ ያየቻን ነው። ከዛም በኋላ ሚኔ አንረገ ልጨምርልሽ፣ እንደውም በቀጥታ መጥቼ ለአንቺ ልናገር እያሰብኩኝ ነበረ። አንቺና ሶመር ፍቅራችሁን በጓሮ ስታጣጥሙ እኔ ቀጥታ ወደ እናት ሄጄ እንዳለ የተፈጠረውን ነገር ነገርኳት አለቻት። ምን ምን አይነት ጨካኝ ሴት ነሽ አንቺ! እንዴት እንደዚህ ይደረጋል? እናቴ ያኔ ስትሮክ መቷት የታመመችው በአንቺ ምክንያት ነው አለቻት። በእኔ ምክንያት አይደለም የራሷ ችግር ነው፣ ትላታለች እማየውን ነገር ብትሆንስ ኖሮ ብላ፣ ቱርካን በጣም ተናዳ ያየቻ ነው። በሌላ በኩል ነስሬን ከእኔ ዜት ጋር እያወራች ነው። ግራ ገባኝ እኮ እንዴት በዚህ ሰዓት ይሄዳል። ግራ ገባኝ የሆነት ጨንቆኛል። ሳድቅ ምን አስቦ ነው? እኔ እንግዲህ መናገር ያለብኝን ነገር ተናግሬ ያለው። ቆይ ለምንድን ነው ሁሉም እኔ የሚወቅሰኝ? እኔ እኮ ያረኩት ነገር ሁሉንም እኮ ለሁላችም ለጋራ ጥቅም ብዬ እኮ ነው፣ ትላለች ነስሬ። እኔ ዜት ደግሞ ተረጋጊ ተረጋጊ፣ ትንሽ ያስብበትና ይረጋጋል። እሱም ቢሆን አቸኩ አቸኩይ እያለች አልነበረ። ቆይ እሺ አሁን ሳድቅ ሄደ፣ ደብዳቤውን አነበበው፣ ሄዶ በቃ መጣት አለው አለ፣ ግን ሳያመጣት ቀረ። በመጨረሻም በቃ ይሄ ነገር ታወቀ። ሶመርም ሩቻንም አያ አገኙም አገኙ ማለም የተነፍሱበት ግን፣ እኔ እንደዛ አላሳብኩም ነበረ። ልጄ እንድትመለስ ጊዜ ስጥቻን ነው ትመልስልኛልስ ብያስበይ። ከዚህ በኋላ ግን ሳስበው የምትመለስበት እድል ዜሮ ነው። በጣም ጠባብ ነው። ለምን እንደዚህ ያደርጋል? ለምን ይቸኩላል? እያለቻት በቃ ወንድሜን አናግረዋለሁ፣ ተረጋጊ፣ ተረጋጊ በቃ ትላታለች። አሁን ስነስሪን እያለቀሰች ነው። ቱርካን ከሚኔ ጋር እየተጋፈጠች ነው። ቱርካን እናቷ ላይ በደረሰው ነገር በጣም አዝና ተናዳ፣ ከሚኔ ጋር እየተጨቃጨቀች ነበረ። በጣም ጨካኝነሽ ሰብአዊነት የሚባል ነገር እንኳን የለሽም ወይ እያለቻን ነበረ ከዛም በኋላ በአንድ በኩል ቱርካን ስሚ፣ አንቺ አንቺ በጣም የምታሳፍሪ ሴት ነሽ እኔ ከዚህ በኋላ ከአንቺ ጋር ማወራ ምንም አይነት ነገር የለኝም ብላ ልትወጣ ነበር። ወዴት ነው ትላታለች ሚኔ። ወዴት ነው? ልመለስ ነው ልወጣ፣ ከአንቺ ጋር ማወራ ምንም ነገር የለም አለቻት። ገና አልጨረስኩም እኮ ይኸውልሽ፣ ከዚህ በኋላ ከሄድሽ መመለሻ መንገድ አይኖርሽም። ቁጭ ባይና ስሚ እያለቻ ነበር። ምንሮ ምንሰማሽ ትላታለች ቱርካን። እንደቆመች እንደምታውቂው እንግዲህ ሶመር እኔን በመግደል ሙከራ ተጠርጥሯል ተጠርጣሪ ነው። እንደገና እኔ ለፖሊሶች ቃሌን መስጠት እችላለሁ እንደፈለግኩ አርጌ ማለት ነው። ይሄ ድርቅናሽ በጣም ብዙ ዋጋ ያስከፍልሻል። ንገርሽ እና ምናልባት ምሰጠውን ቃል ልንገርሽ ማለት ነው። ያው አንቺ በዚህ ድርቅናሽ ከቀጠልሽ ሶመር ገፍትሮኛል እላለሁ እና ሶመር የምንጣጥ ውስጥ ይገባል ማለት ነው። አንቺን ብትሆኝ ተባባሪ እንደሆንሽ እናገራለሁ። አስወጣ ስትይ ነበር አለ ተባባሪ ነሽ በቃ ስለዚህ ሶመር ገፈተረኝ፣ አንቺንሽ ያደፋፈርሽው እኔ ትንሽዬ ልጅ እናት ነኝ። ለምንድን ነው በዚህ ሳተራሴን ለማጥፋት ሙከራ ማድረገው? መልሽልኝ እስኪ። ፖሊሶቹም እኔን ይሰሙኛል በእርግጠኝነት ዳኛውን የማሳመን አይከብደኝም። የመሬ ነው የምልሽ ለእኔ ቀላል ነው አለቻት። ምንድ ምትው ምድ ምትው ብላ ቱርካንዱ ሷ እየጠጋሽ ነበረ ምለውን ነገር ስሚ እሺ የምለውን ነገር ስካደረግሽ ቀና ነው ላንቺ የሚሆነው አለቻት። ቱርካን ብዙ አሰበች። ቆመ ብላ ካሰበች ካሰበች በኋላ ምንድነው የምትፈልጊው ብላ ወደ እሷ ተጠግታ ጠይቀቻት። ከዛ ቤት ትወጫለሽ። አዎ ከሶመር ጋር ትለያያለሽ። ሶመር ከሴት ልጄ አባት ጋር ከእሱ ጋር ብቻ አንድ ላይ እኖራለሁ። በእርግጥ ከዛ ቤት መውጠትሽ የማይቀር ጉዳይ ነበረ፣ እኔ ግን አፋጥነዋለሁ። ስለዚህ ከዛ ቤት ትወጫለሽ። በእርግጠኝነት ሶመር ድጋሚ እንዲያፈቅረኛ አረገዋለሁ። ሲጀመር የመጀመሪያና የድሮ ፍቅር አይረሳም። እንዴት አድርጌ እሱን ፍቅር እንዲይዘው ከኔ ማድረግ አያቅተኝም ብቻ ግን መጀመሪያ ከዛ ቤት ውጪ፣ አለቻት። ታይባክሽ እና እኔን ከዛ ቤት ስላስወጣሽኝ በቀላሉ እንደገና ፍቅር የምታገኝ ይመስሎሽ ነው? አለቻት። እመኝኝ፣ እሱ ለእኔ ቀላል ነው አለቻት። ቱርካን ተናዳ ትታት እየወጣች ነው። ስትወጣ አሁንም ቢሆን ሶመር ቆሞ እየጠበቃ ነበር። ምን ተፈጠረ ቱርካ? ምን ተፈጠረ እያላን ነው። ቶይም ባክት አለች። እጇን ይዞ ምን እንደተፈጠረ ጠየቃት። ምንድነው ነገሩ አላት። የወለች ልጅ በጣም አደገኛ ናት። አሁንም ቢሆን በፍቅራችን ተስፋሉ አልቆረጥኩም። ሶመርን በእጃ ያስገባዋለሁ፣ ምናምን ነገር አለችኝ። ምነው ሌላም ነገር ልንገር አለችው። ምንም አይሆን ነገር እኮ ነው ይላታል። ውለ ሚኔ ቃኔን ቀይር፣ ለፖሊሶች ቃኔን ሰጣሉ ብላለች። እሺ አደጋ ውስጥ እንገባለን ሁለታችንም። ለአንተ መጥፎ ነው የሚሆነው። ሲጀመር ካንተ ጋዜ ምን አረጋለሁ። ወደ ሆስፒታል መሄድ አለብኝ። ከፈለክ አብረን እንሂድ፣ ውስጥ ና አብረን እንሂዳ። እንሂድ ትሏለች። ዛሬ የምታስወርድበት ቀጠሮ ነው። ከዛ ብረው ይሄዳሉ። በሌላ በኩል ዶኖሽና ዳሪያ አንድ ላይ ሆነው ባስ እየጠበቁ ናቸው። ድንገት ሴርደር መጣ። ምን ተፈጠረ እያለ፣ እናትና አባቷ ትንሽ እንደ ተጋጩ ዶኖሽ ሀዘን ውስጥ ሆና ትናገራለች። ሴርደር እነሱ ይፋቀራሉ፣ ምንም ቢሆን ይታረቃሉ እያለ እንደተናገ የተናገረ ሁለቱ በታመሞች ባሱ መጣ ተሳፍሮ ሄዳሉ። ሁለቱም ሀዘን ውስጥ እየገቡ ናቸው። ዶኖች ቶሎ ቶሎን የምታለቅሰው አሁን ከደቂቃዎች በኋላ ቱርካንና ሶመር ወደ ክሊኒክ መጡ። ከዛ ቱርካን ቀጠሮ ነበራት ትንሽ አረፈቤ ተባለች። ከዛ ሁለቱም እየጠበቁ ሌሎች ነፍሰ ጡር እንደሚወለዱ ሴቶች ፊት ለፊታቸው እየተቀመጡ ነበረ። ሶመር በፈገግታ ይመለከታቸዋል። ከዛ ዞር ብሎ ቱርካንን ያያታል። ቱርካንም እያየቻቸው ነበር ፈገግ ብላ። ከዛ በኋላ ሰዓቷ ደረሰ። ወደ ውስጥ እየገባች ነው። ሶመር እያያን ነው። እሰ ወደ ውስጥ ከገባች በኋላ ዶክተሯ ወይዘሮ ቱርካን ይሄ ነገር ግን በጣም በጣም ሲሪየስ ውሳኔ ነው ታውቂያለሽ አለ ማለት በደንብ አሰበሽበት ነው ምክንያቱም ዝም ብዬ ኢሳይሽ ያለሽበት የጤንነት ሁኔታ በጣም ጥሩ ነው። ባለትዳርም ነሽ እንደገና ምንም አይነት የጤንነት ችግር የለብሽም። ልጁም በጣም ሰላም ነው እና ይህን ነገር የምትወስኚው እርግጠኛ ነሽ ነው አለቻት። አዎ እርግጠኛ ሆኜ ነው አለች ቱርካን። ጥሩ እሺ፣ በቃ ወደ ስነ ስርዓቱ ኒድ ትላለች ዶክተሯ። ነርሷ በቃ የለበሺ ብላ ለቱርካን የምትለብሰውን እየሰጠቻ ነበረ። ከዛ ማደንዘዣውን አዘጋጂ ትላለች ዶክተሯ ለነርሷ። ከዛ ቱርካን ብዙ የምትወጋቸው መርፌዎች አየች። እንደገና ደግሞ ሌሎች የስለታማ መሳሪያዎችን ሲቀመጡት ሲስተካከሉ ስታይ የበ የበለጠ እየፈራች መጣች። ልብስሽ ልበሽና እዛ ላይ ውጭ አለቻት። እዛ ላይ ወጥታ እግሯን ከፈታ አርጋ እንድትቀመጥ ስትጠየቅ ቱርካን የበለጠ እየፈራች መጣች። ሶመር እምቧ የተናነቀው ነው። ይህ ነገር ከመጀመሩ በፊት ለማስቆም ብዙ ተመኝ አሰበ። ከዛ መታገስ ከበደውና ወደ በሩ እየጠጋ ያለ ቱርካንን ስትወጣ አያት። ቱርካን ምን ተፈጠረ? ምን አደረግሹ? እንዴ አደረግሹ? አላት ሶመር። አልቻልኩም፣ አልቻልኩም ከአቅሜ በላይ ነው አለችው። ሁለቱም እየተቃቀፉ ነበረ፣ በጣም እንደሚያፈቅራት እየነገራት ሁለቱም ተያይዘው ይወጣሉ። አሁን የ ሩቻል ጠበቃ ወደ ሚኔ ሄዶ ምን ምን እንደምትፈልግ እየጠየቃን ነው። ከዛ እሷ ለቱርካን መስማት ያለባትን ነግሬያታለሁ አለው። ቱርካን ከዛ ቤት ትውጣልኝ፣ ችግር የለም ለሩቻል ነግር ንገራት ትለዋለች። አሁን ቱርካንና ሶመር አብረው እየተመለሱ ይሄ ነገር ከዚህ በኋላ የሶመር ብቻ ፈተና ሳይሆን የጋራ ፈተናቸው ሆኗል። እንዴት አድርገው ሚኔን እንደሚያስወግዷት ተስማምተው ያወሩ ጀመረ። አብረው እየመጡ ሶመር መኪናውን መንገድ ዳር አቁሞ ተናዶ ያስባል። ምክንያቱም ቱርካን ሚኔ ለእሷ ያቀረበችላትን ሀሳብ በግልጽ ነገረችው። እች ልጅ በጣም ሆኖ የምጠላት ለምንድን እንደዚህ የምታረገው ብሎ ተናዶ እያሰበ ነበረ። ሩቻል ምን እየተኬድ እንዳለ አልገባትም። አሁን እነ ዶኖሽ ስራ ቦታ መጡ። ዶኖሽ ኦዛርን ልታናገር ወደ ውስጥ ገባች። ዳሪያ ቀረች። ዳሪያ ከጸሐፊው ጋር ቀረችና ጸሐፊውም ትታት ሄደች። ቁጭ ብላ እያሰበች እያለ በአንድ በኩል ዶኖሽ ወደ ቢሮ ገብታ ከዚህ በኋላ እዚህ ስራ መቀጠል አልችልም እያለች ነው። ኦዛር ለምን ሲላት በቱርካንና በሶመር መካከል የተፈጠረው ነገር እሷን ትንሽ እንደሚረብሻ ስትናገር ኦዛር ሊያሳምናት እየሞከረ ነው። እኛ እንደ ቤተሰቦች ነን መታረቃቸው አይቀርም ይህም ችግር ይፈጥ ይፈታል እያለ ብዙ እየወተወታት ነበረ። ዳሪያ በረጋ ቆማ እያለ ድንገት አሁንም ቢሆን ሙስጠፋ መጣ። ወዴት ነው ውዴት ነው እያለች ነበር። እንዴ አንቺ አሁንም እዚህ ምን ታደርጊያለሽ አላት። አንተ ራስህ ምን ፈልገ ነው አለችው። እኔማ አቶ ዛሬ ላናግረው ፈልጌ ነው ውስጥ ልግባ ብሏት ሊገባ ነበረ። ቆቄ ቆይ ቆይ አንዴ ቆይ አንዴ፣ ጸሐፊዋ እህቴ ውስጥ ገብታ እያወራችሁ ነው፣ ትንሽ ተረጋጋ አለችው። ከዛ በኋላ ተቀመጠች፣ መጽሐፍ አውጥታ እያነበበች ነበረ። ከዛ ለመጨረሻ ጊዜ ያነበበው መጽሐፍ እየነገራን ነው። ከዛ ትቷት ሄደ። ከዛ ታስባለች። አሁን ሶመርና ቱርካን አንድ ላይ እየወሩ ናቸው። ቱርካን ትንሽ ረጋትንና መልሳ ደግሞ ትቆጣለች። ከዛ ከተቀመጡበት ተነስቶ ደግሞ ራቅ ብሎ ቆሞ መውራት ጀመሩ። እንደሚያፈቅራት እየነገራት እየሳማን ነው። ለምን ሳምከኝ ብላ እየጮች ነው። እሷንም በዚህ መንገድ ነው ይሳምካት አደለ እያለች እየጠየቀችው። ቱርካን የሆንልሽ ነገር አብረን ማለፍ አለብን፣ ይህ ፈተና ነው። በቃ እኔናንቺ ግን መቼም ማንለያየምሺ። እኔና አንቺ አንድ ላይ ነው መሆን ያለብን። እኔ መቼም በአንቺ ጉዳይ ተስፋ አልቆርጥም። እባከሽ ብሎ እየለመናን ነበረ። እንዲህ ሲላትና በእሷ ፍቅር ብዙ ነገር እያጣና እየተጎዳ እንዳለ ሲነግራት እሷ ራሷ ዘላ እየሳመችው ነበረ። ቱርkan በመጨረሻ ከብዙ ፈተና በኋላ ድጋሚ ከሶመር ጋር እየተስማማች ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይቀርባል ለስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይዤ እመጣለሁ። ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ አመኛለሁ።